ቀበሌ አስተዳዳር እና ማናጀር ስልክ ቁጥር እንኳን ሰው ስጡኝ ፈልጉና ስላቸው፣ ተቀይረዋል፣ የባለፈው እኔ ስመጣ ያሉት የቀበሌ አስተዳደር ተቀያይረዋል፣ አሁን አዲስ ነው የገቡት አሉኝ። ከዛ እናቴ ቤተሰቦች ላይም ይፎክራል። በቃ የሚናገረው ቃላቶች በጣም ከባድ ነው። ባለፈውም ደውሎ ለግብር ብር ካለሽ አንቺ ብታመልጥኝ ብታመልጭኝ ከኔ ቤተሰቦችሽንም አልተውም አል- ብሎ ፈኮረብኝ። ከዛ ፈሪቼ በቃ ለግብርና ለእንትን ከልጆች ተበድሬ ላኩለት። ከዛ ግብሩንም አልከፈለም አሉ። የቤት ግብር ቤተሰብ የለሽም ፖሊስ የሚጠራበት ቤተሰቦች በቃ ይፈራሉ፣ ዝም ይላሉ። በቃ ነገረኛ ከሱ የእሱ ነገር ሁሌ፣ በፊትም ተጣልተን ተጣልተው ስለሚታረቁ የእኛ ነገር የእሱ ነገር በቃ እኛ ጠልተናል ብሎ ከሱ በቃ ራቁ። ልጆችንም ራሱ እንዲ ማሬ ቤተሰቦች፣ ልጆች ያሳዝኗቸውም፣ ልጆች እየተቀጠቀጡ እነሱ ባለፈው ራሱ እንጀራ ራሱ እነሱ ነበር የሚያሰፉለት። ባለፈውን ልጅ እኔ ነኝ ዳቦ የጋገርኩት ብሎ ዳቦ አንስቶ ላክልኝ እግዚአብሔርን በራሱ እች ማለት ነው። እና በቃ ጨከኑበት፣ ሁሉም በሱ በሱ አይን ነው የሚያዩት፣ ልጆችን ማለት ነው። ህጻና ግን ማንም ጋር ቢጣሏትም ምን ቢሏትም አታቅም። ልጁ ግን በጣም ውስጡ ይሰማዋል። ልጁ ትንሽ ታለቅ ስለየሆነ ህጻና ምንም ሰውም ጣላትም አልጣላትም አታቅም። እሷ እኮ ቆየሁልሽ። ወንዱ ልጅሽ ስንት አመቱ ነው? አሁን ስምንተኛ ክፍል ነው። አስራ አራት ዓመት ነው። በልጅነቱ ነው ትምህርት ቤት የገባው እና ደግሞ በፊት እግሩ ጣሞብኝ፣ አሁን ራሱ ሰው ለምኜ ሕክምና እንዲያደርጉልኝ ሰው ለምኜ እሺ ያሉኝ። አሁን እሱ እስቲ ማን ላይ ብር ልካ ልጁን እንደምታሳክም አያለሁ። እስቲ የሆነ ዕዳም አገልግሎት ተበድሬ እንትን ዕዳም አለብኝ እሱን ከፍላለሁ፣ ካልኩሌት አድርጉልኝና ንገሩኝ ስላቸው ሰው ዝም አሉኝ። አዳምጦ አዳምጦ ዝም አሉ። በፊት ግዴለም ብር ካላሽ ልጅንሽንም እግሩን እናሳክም። ልቅርታ ልኪድኛ፣ ያለማቋረጥ ነው የምታወሪው። ለምን አትገቢም ከልጆችሽ? የአረብ ሀገር ብር ይበልጥብሻል? እኔ ምንም የለኝማ የእሱ ስቃይ አንደኛው እኮ ከሱ ጋራ መሰቃየት ነው ምርር ከደህነት የሱ ጋራ መሰቃየት ነው ምርር ብሎ ተበድሬ እዚህ ሀገር የመጣሁት። ገና እኮ ከመጣው አመትም አልሆነኝ ገና ትንሽ ነው አልሰራው እና፣ እንደዚህ አይነት ክፉ ሰው ጋር ልጆችሽን ለምን ጥለሽ መጣሽ? ልጆቹን ከሚቀጠቅጥ አባት ጋር ጥለሻቸው ለምን መጣሽ? እኔ ይኸውልሽ፣ ስመጣ እናቴ ጋር እይደሩ እና አንተ እንደ ጉዳይ ነው። ልጆቹ ቀን አንተ ጋር ቢውሉ ማታ ደህና እንቅልፍም ስም አይምሯቸውም። እንዳይሰቃይ እነሱ ጋር ይደር ስል አይ ህፃናት ትደር እኔ ልጁ እኛ እኔ ጋር ይደር ብቻዬን አላድርም አላሉ። ከዛ በቃ እሺ ምን አረጋለሁ ብዬ ተኩት። እዚህ ከመጣው አላማውን ቀየረ። እኔ እዛ ልመጣ ስል እንደዚህ አላለም ነበረ። ወንዱ ልጅሽ አሳዘነኝ። በ14 አመቱ ሲቀጠቀጥ እና እዚህ ላይ ደግሞ በቃ ሲቆጣ እንዴት አባቱ ይቀጠቅጠዋል? በ14 አመት ልጅ እኮ ትልቅ ጎረምሳ ነው። ባለፈው እንደውም በቪዲዮ አልቅሼ ሰዎቹ ራሱ ሰው ነው የሞተብሽ? ምን ምን ሆነሽ ነው እንደዚህ? እነሱ ድንገት ወጥተው ነበረ። እኔ በስመት በቃ ው ብዬ ሳለቅስ ከዛ ለካ እነሱ ድንገት መጡብኝ ከሄዱ ቦታ ከዛ ምን ሆንሻል፣ ሰው ነው ይሞተብሽ ስሉኝ፣ አይ ሰው አልሞተብኝ፣ አይ ዝም ብዬ ነው ብዬ ቶሎ ስልከ ዘግቼ ዝም አልኩት። በቃ ድንገት ሲመጡብኝ ሰዎቹን ደግሞ ዝሄና ለሰው የሚራሩ አይደሉም። ምን የመጣሁበት ቤት ለሰው የሚራሩም አይደለም። ይሁን ከሀገሬ ችግር አይብስም ብዬ ነው የምሰራው እንጂ በጣም ይንከብዳሉ ሰዎቹ፣ ለሰው የሚያዝኑ ሰው አይደሉ እንደዚህ ችግር ተቸግር ያለው እንኳን ብለሽው የሚራዳ ሰው አይደሉም። አንድ እንደ ሌሎቹ አይደሉም። ትንሽ ለሰው አያዝኑም። ኧረ እውነት ከአጅ ጋር ችግር አይበልጥም ብዬ ነው እንጂ እንደዚህ ለሰው የሚቆረቆሩ አይደሉም። ችግርሽን እንኳን የሚራዱ አይደሉም። ይሁን ምግብም። የት ናቸው ልጆችሽ? የት ነው የሚኖሩት? ከደብረ ዘይት ገጠራማ ቦታ ነው ወደ ጉበሳ የሚባል አንካካ። ከደብረ ዘይት እንኳን ቢሆን አድራሻውን ሰተሽን እኛ በሴቶችና ሕፃናት ወይ ደግሞ በፖሊስ ሰው ቤትሽ ይዞ እንዲሄድና ልጆችሽ እንዲያደን እናደርግ ነበር። ደግሞ ክፍለ ሀገር ነሽ ገጠራማ ቦታ ነው ያለ ነው። እሺ ሰው ብናገኝ እዛ ሰው ባለቤትሽ ላይ ጠቁመው ልጆቹን እየ እንደሚቀጠቅጥ ጠቁመው ቢያስይዙት ፈቃደኛ ነሽ? አዎ እኔም፣ ከብት ራሱ አሁን ባለፈው አህያ ሸጠብኛ ላይ የሆነ ጥጃዎቹም ከብቶችም አሉኝ ነበረ። እነሱ ብር ካላኩት በእሱ ነው፣ በቃ የሚዝትብኝ። በምንድን ነው የሚዝትብሽ? ከብቶችንም ሸጣለው፣ ቤተሰቦችሽንም አቃጥላለሁ። አንቺ ካመለጥሽ እኮ ማንንም እዚህ እንደዚህ ይህቺን ቄጥዬ ያልሄድም ይላል። እኔ ደግሞ የቤተሰቦቼ ነው ያለንበት ቦታ። የቤተሰቦቼ ናቸው የሰጡኝ። የእሱ ቤተሰብ ቦታ አይደለም። እና እንደዚህ ለቅትቼ ያለ የድምቺን ቦታ አቆሽቼያት ነው የምሄደው ይላል አሁን ባለፈው፣ በወንድሜ ራሱ የቀበሌ ስልክ ቁጥር ስጠኝ መመልከቻ አረግ አስገባለሁ አላልኩትም። ግን ወረቅ ስጠኝ የቀበሌ አስተዳደርና የማናጀር ስልክ ቁጥር ስጠኝ ስለው ስለተጠራጠረ መሰለኝ ወንድሜም ዝም አለኝ። አንድ ወንድም ነው ያለኝ። ራሱ ወንድምሽ ማለት ነው። ወንድምሽ እሱ እንዲታሰር አይፈልግም። ስለተጠራጠረ እምቢ አለኝ ማለት ወንድምሽ የባልሽ ተባባሪ ነው። ተባባሪ አይደለም። እሱ ራሱ ያ ቃል ያለው ተጽዕኖ ቃል በደንብ ግን እነሱ እሱ በቃ ታዝ እኔ ሊ ታዝብ ይሁን ለምን እንደሆነ እንጂ ዝም አለኝ። እሺ ሰጥሽ ያለው ፈልጌ ብሎ ዝም አለኝ። አንዲ በጣም ነው የምታወሪው። አንድ ጥያቄ ስጠቅሽ ረዥም ነው የምትመልሽ። ዝም በይኝ። አንቺ ከብት እያለሽ ለምንድን ነው ስደት የመጣሽ? ከብትሽን ሽጠሽ ልጆችሽን ይዘሽ አዲስ አበባ ጠፍተሽ ለምን ለምነሽም ጉሊት ሸርችረሽም ለምን አልኖርሽም? ልጆችሽን ለምንድን ነው በእንደዚህ አይነት ሰው እንደዚህ አይነት ሰው ላይ ጥለሻቸው የአስራ አራት ዓመት ልጅ እየተቀጠቀጠ የሚኖረው የሶስት ዓመት ሴት ልጅ ህፃን ልጅ እየተመታች የምትኖረው ለምን አቡዬ፣ እኮ እኔ ብዙ ነገር ሰርቻለሁ በገጠር። እግዚአብሔርን ከበትም ለቅም ትንሽዬ ናት። አንድ ጥጅ ላም ናት እኮ እሷ፣ ጥጅ አላት የምታስጠባ። እንደዚህ እኮ እንደ ገጠር እኮ ብዙ ከብት እንደዚህ የተጓጓላ አይደለም እኮ ለወተት። መሬት አለሽ መሬቱ የቤቱ ብቻ ናት፣ ሁለት መቶ ካሬ እንጂ የእርሻ መሬት የለኝም።

አንቺ ደብረ ዘይት ላይ የሴቶችና የሕፃናቶች መፍትህ ቢሮ ውስጥ የሚሰሩ አድራሻ የለሽም? አድራሻ የለኝም፣ ግን እጠይቃለሁ። ጠይቂልኝ። እኔ በፊት አውቀው ነበረ፣ ግን እንደዚያው በቃ ሁሉም ነገር ከእጅ እንትን አለኝ። በቃ በየት እንደማገኝ ግራ ገባኝ። ከእንደዚህ አይነት ሰውዬ ጋር መኖር ሲመርሽ አንቺ ጥለሽ አረብ ሀገር መጣሽ። ልጆችሽ ግን የት መሄጃለ? እየተጠፈጠፉ እየተቀጠቀጡ ከእንደዚህ አይነት ሰው ጋር ለመኖር ይገደዳሉ። ለምን አቅም የላቸውም። እንደ አንቺ ማምለጥ አይችሉም። አንቺ አመለጥሽ። እኔ እንደ ስቃይ ሲበዛብኝ ነው እኔ እኮ መላ ሳጣ ነው ተበድሬ። በቃ ሲበዛብሽ አመለጥሽ እኮ ነው እያልኩሽ፣ ሸሉት ሲበዛብሽ አመለጥሽ። እነሱ ግን ስቃይ ሲበዛባቸው ማምለጫ የላቸው፣ አማራጭ የላቸው። ልጄ ደግሞ ባለፈው ወይን ጠፋ ምናምን ስለው ህፃናን ጥየም የጠፋለው። እዚህ ላይ ትምህርት ላይነን ስምንተኛ ክፍል ከዚህም በፊትም አሞም ስላቋረጠ ማቋረጥ ማቋረጥ ስለሚበዛብኝ እኔ አልፈልግም እችለዋለሁ አለኝ። ከዛ አሁን ራሱ በኢሞ በሂሳብ በቃ ዝም ብሎ ስድብ ስለሚልክልኝ ብሎ አረኩት። በኢሞ ላይ በቃ ስድብ ስድብ ስድብ ነው የሚልክልኝ። የ14 ዓመት ልጅሽ ኮምፕሌንት ሲያደርግ ሲመረው ጥፋልሽው ሰው ጋር ቦታ አመቻቸህ አለው ስልክ ህጻናው በጣም ነው የምትወደው። ህጻናው በጣም ነው በጣም ነው የምትወደው። እግዚአብሔርን ህጻናው በጣም ነው እሱን የምትወደው። እንዳባት ነው የምትወደው። ወንድሟ ነው ጥፋ እኮ እያሹ እያደል እኮ እህቴን ትቼ አልጠፋም አለ። ለምን አትወደውም ታዲያ? እንዴት እኔ ጋ እሷ ትንሽም ስለሆነች፣ ወይን እናቴ ጋ እንደምንም ብትሆን ከሆነች እሱ ከሚበደል ብዬ ነዋ። የእሱ ነው የባሰው፣ ከትንሿ የእሱ ነው አታቅማ። እሷ ማንም ሰው ቢገላምጣት ቢሰድባት የሶስት ዓመት ልጅ አታቅም አይደል አታቅም። እሷ ምንም አትልም። እሱ ትልቅ ነው። አይምሮ ልጁ በጣም ነው አይምሮ፣ ከትልቅ ሰው በላይ ነው የሚያስበው። በጣም ከባድ ነው የእሱ፣ እንደ አሁኑ ልጆች አይደለም። ምንድን ነው ማድረግ ያለብን ጋይስ? ደብረ ዘይት ነሽ? አዎ ደብረ ዘይት ነው ከተማችን፣ ወረዳችንም ደብረ ዘይት ነው። እሺ ግን ቤተሰቦችሽ ጎረቤት የለም እንትን ሊልልሽ ፖሊስ ሊጠራ፣ ዘመድ መሀል ነው ይፈራሉ እንጂ እንደለ ዘመድ መሃል ነው ያሉት፣ ግን ይፈራሉ። እሱ የሚያወራው ሰክሮ ማታ ሌሊት ግቢ ውስጥ እየሄደ የሚሳደበው፣ በተቀመጠበት የሚናገረው፣ የሚፎክረው እንደውም አሁን ሰው ሻሸዋሉ በተቀመጠበት ቦታ ተነስቶ ይሄዳሉ አሉ። ሰው ራሱ ሸሸው አሉ። የሚያወራው ነገር አንድ ጣዕም የለውም አሉ። በቃ ወጣቱ ሰው ሁሉ ሸሸው። እንደውም ባለፈው የሆነ የቀበሌ ምንድን ነው ሚሊሻ ተመረጠ ሲሉ ፈራው። እንደውም በሰው ደውዬ አራ ሚሊሻ ተብሎ ይሄ መሳሪያ የሚሰጠው ለእሱ እንዳይሰጥ፣ እሱ ሀይምሮ ልክ አይደለም። እንኳን መሳሪያ እኔ ዱላና በመጥረቢያ ራሱ የእኛ ቤት ስጋት ነው። እንደዚህ ብላችሁ መሳሪያ እንኳን ካገኘ እንዳትሰጡት ብዬ ለሰው ለሰው ነገርኩ። ለቀበሌ ውስጥ የሆነ ልጅ ታጣቂ ነበር። ኧረ ለእሱ አይሰጥም ያቁታል ሰው አለኝ። እሱ ግን እሱንም ካገኘ ብሎ ያወራል፣ ሲጠጣ ያወራል። ማነው? እዚህ ጋር የሆነ ሰው የሆነ ሁሉም የኢትዮጵያ እናቶች አባቶች ጎረቤት ሳይቀር ቀጥቶ ነው የሚያሳድገው? አልገባኝም። እህቴ ይቅርታ፣ ማለት ባልሽ ልጆችሽን እየቀጠቀጠ ማሳደጉ ትክክል ነው እያልሻት ነው? ስላልተረዳት ኮመንትሽ ምን ለማለት ፈልጎ ነው? ሁሉም የእናቶች አባቶች ኢትዮጵያ ቀጥተው ነው የሚያሳድጉ ማለት ባሏ፣ የአስራ አራት አመት ልጇ እግሩ እስኪሰበር ድረስ ነው የሚቀጠቅጠው። ኢዚት ኖርማል የሶስት አመት ህፃን መሰደብ፣ መገላመጥ፣ መመታት ኢዚት ኖርማል? አንቺ በዚህ ዘመን ፕሊዝ ኮመንትሽን ኤክስፕሌን እንድታደረግልኝ ፈልጋለሁ። እሷ እኮ ስቃይዋ በዝቶባት ነው ጥላ አረብ ሀገር የመጣችው። ብር ተበድራ ጥላ አረብ ሀገር መጣች። ገና አመት አሉናትም ከመጣ፣ እሷ ሸሸች አመለጠች ከዛ ስቃይ። ልጆቿ ግን ማምለጫ የላቸውም። እየተሰቃዩ ነው እኔ እኮ ቪዲዮ ቪዲዮ ባለፈው አሁን ያለቀስኩት እንደ ሰው እንደ ሞተ ብሎ አረቦች እኮ ያሉኝ በቪዲዮ ቀን ሞባይል ቻርጅ ለምን አላረክም፣ ሞባይሉ አሁን ልትዘጋ ነው ብሎ በቪዲዮ ልጄ እንደበደበ፣ እንደገና ብር ለምን አላክሽም ብሎ እየደበደበ ቪዲዮ ቀርጾ ይልክልሻል። ብር ለምን አላክሽም ብሎ እያየው እያየው እያየው ያለሽ እኮ በእሱ ቪዲዮ መክሰስ እንችላለን፣ ቅልቦችን እጠረዋለሁ። እሱ ቪዲዮ ጋር እኔ ተናድጄ ወደ ሞባይል ዘግቼ እኔ ማልቀስ ሆንኩ። ያላታ ቪዲዮ እስ ልጆቹም እኔ ጋር ጓደኞቹም የሉ። ቪዲዮ ልኮ አይደለም የሚባለው፣ ቪዲዮ ደውሎ እንኮል ቪዲዮ ኮል ደውሎ ልጁን እየገረፈ ልጅሽን እያሳየሽ ብር ካላክሽ እንደዚህ ነው ማሰቃየው የሚልሽ ከሆነ ያንን ስክሪን ሪከርድ ማድረግ አለብሽ። ስክሪን ሪከርድ ያንን ቪዲዮ፣ በዛ ቪዲዮ እሱ ህጻናትና የህፃናትና የሴቶች መብት አለ አይደለ? በዛ ይከሰሳል። ኖሃ ቡዬ እሱን ማለት አይደለም፣ በስህተት ነው ኮፒ ያደረኩት። ለህግ ማሳወቅ ሴቶችና ህፃናት ጋር ማመልከት የሚለው ነበር። ይቅርታ፣ የሌላ ቤት መቶብኝ ነው። እሺ፣ እናቴ፣ ችግር የለም። ስለዚህ እሱ ቪዲዮ ወይኔ፣ አንቺ ለምን ስማርት አትሆኚም? በእናትሽ እሱን ቪዲዮ የዛኔ ደውሎ ቪዲዮ እኮ ልጅሽን እየገረፈ ሲያሳይሽ አንቺ ስክሪን ሪከርድ ማድረግ ነበረብሽ። በዛ ቪዲዮ ይቻል ነበር። አዎ፣ ያላታ ነው ችሎታ ችሎታ የለኝም ያላታ ኔ አይምሮ የራሱን እሻውን ስክሪን ሪከርድ ማድረግ ታውቂበታለሽ። ድጋሚ ይሄ ነገር ከደገመው ስክሪን ሪከርድ እንድታደርጊ። ስክሪን ሪከርድ እንዴት እንደሚደረግ ታውቂያለሽ? ይሄ ራሱ እኮ ስልክ የጓደኛዬ ነው። እኔ ስልክ የለኝም። ጓደኛሽ አንድ ቤት ነው የምትሰሩት? የተለያየ ነው። ሲመጣ አሉ፣ ሲመጡ ሲመጡ ነው። አሁን ማታ ነው እንጂ እኔ ስልክ የለኝም። ማታ ነው። እኔ ጓደኛሽን ስልኳን አንቺ ጋር እንድታስቀምጠው ልንገራ? እሺ፣ የጓደኛሽ ስልክ እንደሆነ ወይ? የእኔ አይደለም ይሄ የጓደኛዬ ነው። እኩል ለምን እስካሁን አልነገርሽንም? ወይ አልጠይቀችኝም። ለዚ የት ነው የምትሰሪው አንቺ? አቡዳቢ ነኝ። ዱባይ አቡዳቢ ወይስ ዱባይ? አቡዳቢ ነው። አቡዳቢ ነው። ጓደኛሽ ልታገናኝ ትችላል? ሻንዴላ ያናግራል። እሺ አነው እሺ። ማን ነው ስምሽ አንቺ? እኔ አበበች አበበች አበበች እ ጓደኛሽ አቡ ሰላም ነው። እግዚአብሔር ይመስገን። አቡ ሰላም ነው አለን አለን። አን አበበችን ጥሬት አበበች አበበች ወይዬ ባልሽ ታዲያ በምንድን ነው የሚደውልልሽ? አንቺ ስልክ ከሌለሽ በምንድን ነው ባልሽ አስር ጊዜ እየደወለ የሚያስቸግርሽ? አለች። አንድ ልጅ እኔ ጋር አሮጊቷ ቤት እንትን የምትለው አቡዬ፣ እና ቤቱ በጣም ትልቅ ነው፣ የእናት ቤት ነው። እና እዛ ውስጥ አራት ሰራተኞች አሉ። እና እሷ ከመጣ ገና አሁን ወደ አምስት ወሯ ነው። እንደዚህ ነው። እና አንድ ቤት ነው የምትሰሩት አይደለም? እኔ እኔ ሰውየው እህት ቤት ነው የምሰራው እና ሴትዮዋ ብዙውን ጊዜ እዚህ ትቀመጣለች እና እኔ እዚህ ስመጣ ልጇን ምናምን በሰላማዊ በፊት ደህና ታወራ ነበረ። ወር ምናምን እስከሚሆናት ሁለት ወር እንደዛ ያክል በሰላም እያወራች ነው እና ብር ስትልክ የደዋን ብር ላከች ለጎረቤት ተበድራ ከዛ እነኛን ጎረቤቶች ሲጠይቃቸው ብራችሁን መለሰች ሲላቸው አዎ መለሰች ይላሉ። ከዛ እንደዛ ሲሉ እንዲህ ለእኔ እንዴት አባቷ ሳትልክ ለእናንተ ትልካለች? እኔማ ቆይ የምጎዳት አንድም ቤተሰቧ ነው፣ አንድም ልጁ። ልጁ ግን የራሱ ነው ግን እሷን ለመጉዳት ብሎ ከዛ እሷ ደግሞ የሶስት ቁጥር ሰጥተዋለች እና እኛ ደግሞ በዛ ወር ተቀምጠን ከሴትዮዋ ጋር ሄዱ። የሌላ ቁጥር አገናኘሁላትና እናት ቤት የምሰራው። ከዛ በዛ ይደውልልሽና ሀቡ እየቀጠቀጠ ለእኔ ብር ካላክሽ ልጅሽንም ሆነ እናትሽንም ሆነ አታገኝም። አንቺ ያመለጠሽ መስሎሽ ነው ግን ልጅሽን ማታገኘው እናትሽን ማታገኝ ብሎ ሲቀጠቅጣት ቪዲዮ ማረግ እንትን ስትሪንችት እንደማድረግ እሷ ምን ታረጋለች? ስልኩን ትወረውርልሽ፣ ሰው እንደሞተበት ትጭኋለች። ከዛ መዳሚቷ ታማሚ ትመስላትና ረምንድነ ነገሩ ነው ትልና ወደ እኔም ትደውላለች። ለጓደኛ ሁሉ ኢትዮጵያ ትሰበስብን ምን ሆና ነው ታማ ነው ወይ ስትል፣ አይ አደለም እሷ እንደዚህ እንደዚህ ብላ ነው ስንል ያው እናንተ አረመኔዎች እኮ ናችሁ። እንደውም ለልጃችን እንሰጋለን። ሴትዮዋ መዳሜቷ ማለት ነው። ለልጃችን ምን ስትነግሯት፣ እውነተኛውን ባሏ እንደዚህ ልጁን እየገረፈ አሳይቷት ነው ምናምን ብላችሁ የእውነት ስትነግሯት ነው አረመኔዎች ናቸው ያለችው። ፋ ለገዛ ልጁም አልሆነም እንኳን ለኛ። እንደውም እንደውም ይችን ወደ ቢሮ ነው የምንመልሳት። ልጅን ትገልብኛለች ብላ በፊት ስልክ ልሰጣት የነበረውን ስልክ ከለከለቻት። ከዛኔ ደግሞ አንድ ትርፍ ስልክ ነበረኝ ሰጠኋትኝ ሰጠዋትና ሴምናምንን ትንበይ ስላ ታያረን ያልሰጣትም አረመኔ ናት። በቃ አሁን እዚህ ቤት ውስጥ የሚያውቋት በአረመኔ ነው። በጣም ትጨቁናታለች ሴትዮዋ ራሱ ማለት ነው በባሏ የተነሳ እና በጣም ታሳ ዝንሻልች ሀቦውናት ከራሷ ጋር አደለችም። ለምን ቤት አትቀይርም? ቢሮ ቤት ቀይሩኝ ለምን አትልም? ቃማ ሀቡ ሲጀመር የቢሮ በጣም አሰቃይታ ታንገላታ ነ የመጣቸው ከቢሮ ማለት ነው። እና ከምትመላለሽ ያው እኛም ስላለን ትጽናኛለሽ ዳሽንም ክፈይ ብለን እኛንን ያስቀመጥናት ሰዎቹ በጣም አረመኔ ናቸው። ምግብ እንኳ የሚበሉበት ሰዓት አይሰጡሽም። በቃ ቡታቅ ያልሽ አረቦችን ባህሪ አረቤት ከባድ ነው። እሺ አንቺ በጣም መልካም ሰው ነች። በጣም እናመሰግናለን። እስክሪን ሪከርድ አደራረግ ልታሳያት ትችላለሽ። ይህ ሰውዬ ድጋሜ እንደዚህ ካደረገ እሺ አሁን እኔ እዛ እንትንልና ስልኩን ሰጠኋት። ላይ ሴም ትርፋለኝ ሴም ጨምርላትና እንድታወራው አረጋለሁኝ። በልጅቷ ቦልከዋለች አውሩት ምናምን ብያት ነበረ። በቃ የሚልክላት ማስፈራራት፣ ዛቻ እና ይሄ ሁሉ እኮ ማስረጃ ናቸው ለመክሰስ እኮ። የሚልክላት ዛቻ በጽሁፍ ከሆነ ስክሪንሻት እያረገች በቮይስ ከሆነ ፎርዋርድ እያረገች ድምፁ ይፈለጋል ሀቡ ባልየው በጣም ስማርት ነው፣ እንደሱ አይደለም ሀቡ። የምታወራውን እንትን እንኳ ማለት ነው ቢዶ እያወራት ነው እየቀዳሽ ነው። በቃ የሆነ በቃ ስማርት ነው። በቃ ምን ልንገርሽ፣ ሀቡ ባልየው እንደሱ አይደለም፣ በጣም ተንኮለኛ ነው። ንንጃ ብቻ እኔ የሚያሳዝንሽ አቡ ቢዶ እንትን እያለ ልጁን መቀጥቀጡ ልጁ ደግሞ የሚያስጠፋ ምናምን ነገር ስትለው እንዴት አሪ ነው። እስከ ሪከርድ ታር ያውልሽ። አሁን ይጽፍላታል ማስፈራሪያ፣ ለዛ ብሎ ካርጋዋለች ይልክላታል አላልሽ። ስለዚህ የላከላትን እስከዛሬ ዛሬ የላከላትን ማስፈራሪያ የት አለ ሚሴጁን? ገና ትሰማያለህ፣ ይደልታል ከስሩ እስከዛሬ ስላላወቀች ደለተሽ። አሁን ደግሞ ገና ልክ ሲላክ ሳትከፍተው ፎርዋርድ ማድረግን አሳያት። አንቺ አንዴ አዎ፣ ያንን አሳያት አለሁኝ እና ሴምና ስልክ ሰጥቻ ትሄዳለሽ። ያለ ማስረጃ መክሰስ አይቻልም። መክሰስ የሚቻለው በማስረጃ ነው። በአፍ ብቻ መክሰስ አይቻልም። የሚልከው መሴጅ በጽሁፍ ከሆነ ቶሎ ስክሪንሻት፣ ሳይደልተው፣ በቮይስ ከሆነ ቶሎ ፎርዋርድ፣ ገና ሳትሰማው ቮይሱ እንደገባ፣ ጢን ብሎ እንደገባ፣ ቶሎ ወደ ሌላ ስልክ ፎርዋርድ፣ ወደ አንቺ ወይ ፎርዋርድ ከዛ ቪዲዮ ችግር የለው በቃ ፎርዋርድ አድርጋለች ይዘዋለች አየር ላይ ገና ሳትሰማው ሰማው ሳትከፍተው ፎርዋርድ ታደርገው ይህንን አሳያት ቪዲዮ ኮል ደውሎ ልጁን እየገረፈ ያሳያት ቶሎ ስክሪን ሪከርድ እሺ መደናበር ማልቀስ ምናምን ሳይሆን ያለባት ለልጇ ለልጇ ልጇ ማዳን ልጆቿ ማዳን ያለባት ማልቀስ ልጅን አያድንም ተግባር ነው ልጅን የሚያድነው ስለዚህ ይሄን ሲያደርጉ የወለደ እናት ስለሆነ ነው አይ የወለደች እናት ታዲያ ልጇን ካላዳነች ስላለቀሰች ምን ዋጋ አለው ወደ ተግባር መግባት ነው እንጂ ምን እንዴ ልጅ ላድን እንጂ ማልቀስ ልጅ ነው ያደረና ልክ ኤኒዌይ ኢሞ በኢሞ ላትጠቀም ለምን ኢሞ ስክሪን ሪከርድ ስታደርጊ ለዛኛው ሰው ስክሪን ሪከርድ እየተደረገ ነው ብሎ ይነግረዋል ኖቲፊኬሽን ስክሪኑ ላይ ስለዚህ ኢሞዋን ትደልት ኢሞ የለኝም ትበለውና በቦቲም በቦቲም እሱ ላይ ነው እኮ ችግሩ ሀቡ በኢሞ ስታወራው በዋትሳብ ግባ ስትለው ዋትሳብ ምገባው እንትን እንድትይ ነው ወይ ብሎ ነይ በኢሞ እሱ ነው አንድም ትልቁ ጭቅቅ ችግር የለም። በሌላ ስልክ ሌላ ዘዴ ያለ ችግር የለውም። በኢሞ ኦኬ፣ በሌላ ስልክ በዚህ ስልክ እያወሩ በዚህ ስልክ ትቅረት፣ በዚህ ስልክ ቪዲዮ እያሳያት እሱ ሳታስፎግር እንደዚህ ያርጋ። ለምሳሌ ከዚህ ጋር እንደዚህ ያርጋ። በቃ እሺ፣ አቦ ያው ቅልቦች ግን ምንም ሊረዷት አይችሉ። አቦ ወይም አንቺ ደውለሽ ችግሩ ያለ ማስረጃ ምንም ሊያደርግ አይችልም። ማስረጃ አምጡልኝ፣ ቅልቦችን ላገናኛችሁ እያልኩ እኮ ነው። ማስረጃ ነው ይጠይቀው፣ እሱ ወደ ሕግ ለመሄድ በወሬ እኮ ሕግ አይቀበልም። ማስረጃ የተጻጻፉት አንድም የለም ማለሽ፣ እውነት ለመሆኑ ማስረጃ፣ ይሄ ነገር እውነት ሀፕን እያረገ እንደሆነ ለመሆኑ ማስረጃ። በአፍ ብቻ አይከሰስም፣ በማስረጃ ነው። ልጇ ይመሰክራል እኮ አቡዬ። ጎረቤትም በጣም ሸልችቷቸዋል። ልጆችሽን አድኝ እያሏት ነው። እነሱ ምስክር አይሆንም ሀቡ? እስቲ እንደዛ ከተቻለ ሜቢ፣ ቆይ እስቲ ቅልቦቹ ልጥራ። ጎረቤት ከመሰከረ መክሰስ ይቻላል አቡዬ። እሺ ጎረቤት አንድ ሰው እንኳን ከጎረቤት እንኳን ፖሊስ የሚጠራ የለም። ልጅ እንዲህ ሲቀጠቀጥ ይፈሩታል አሉ እሺ አስራ አራት ዓመት ልጅ ትልቅ ነው። ፖሊስ ጣቢያ ይሄ ለምን አላለችው እናትየው፣ እስካሁን ስካውን ለምን? አይ ደም ይፈራል፣ ይፈራል በይ። በጣም ነው የሚፈራው ልጁ። እሺ ቆይ አንዳችሁም ቅልቦች ጋር ሼር አድርጉ። እኔ ቮይስ አድርጌለታለሁ ህግ ጋር እሺ ብሎ አይቀርቡላትም ጎረቤቶች ማስረጃ ተያዛቡ ተናገርኩኝ። እኔ ማስረጃ እንግዲህ ማስረጃ ከሌለ የባሰ ጉዳዩ ይብሳል። ፖሊስ ጣቢያ ይቀርባል። ምንም ማስረጃ ሳይገኝበት ሲቀር ይለቁታል። ከዛ ልጆቹ ስቃያቸው እጥፍ ነው የሚሆነ። ለምን እናትየው ኦልሬዲ አምልጣለች አረብ ሀገር ነው ያለችው። ማስረጃ ከሌለበት ይሄ ሰውዬ ካልታሰረ ይለቀቃል። ሲለቀቅ ሄዶ ስቃያቸውን እጥፍ ያደርጓል። ታላላችሁ አቢባ ምናለች በሉ። ፖሊስ ለመጥራት ከፈሩ ጎረቤቶች እንዴት ነው የሚመሰክሩት? እኮ ፖሊስ ለመጠራት የጠራ የፈራ ጎረቤት አስቢው፣ ፍርድ ቤት ቆሙ ሊመሰክር አይመሰክሩም እነሱ። አልመሰክርምኛ ያገባ ነው ከዚህ አታነሳኩ ምናምን ምናምን ካሉ፣ ማስረጃ ስለማይኖሩበት ይህ ሰውዬ ነፃ ይወጣል ይለቀቃል። አንድ ቀን ሁለት ቀን ታስሮ ይለቀቃል። ሲለቀቅ በቤት መጥቶ ልጆቹን ፍዳቸውን ያበላቸዋል። ሰው ስለ እውነት አይመሰክርም።